ቤተሰብ እንዴት አመሻችሁ? ደና ናችሁ? ደና አመሻችሁ ነው ያለውላችሁ፣ እግዚአብሔር ይመስገን። እንግዲህ ዛሬ እነ ቡሩኬ ና እነ ሀይም እዚህ ጋር ምንም እያዝ ነገር የለም፣ ምንም ምፈታፈት ነገር ምንም የለም ሀይሚ የሚመልሱ መልሱ ሰጥታለች ዛሬም ተላላጣ ጥፎ ነው የመጣ የትላንትናን ነገር እቅርታ ልንጠይቅ ነው ምናምን አለ እቅርታ የሚያስጠይቅ ነገር ምን አለ ምን አለ አሀ ሌላ ቦታ ትኩትኩ ላይ ስለወለች ሌላ ቦታ ወንድ በስቶበት ስለወለች ነው እዛ ጋር እቅርታ የምጠይቀው እዚህ ጋር እና ማለት ታላቃቸው ነው መሀላችን ነው የቆመ ራሱ በስረ ስርዓት በታወራ ደህና ነው ብዬ ነው የሚያስበው መልሶች የምትመላልሰው መልሶች አሁንም ቢሆን ማለት ነው ቡሩክ የሚባለው ሰውየው መልሶች በጣም ነው የሚያስጠላ። ይህንን ደግሞ የምታደርገው ነገሮች ከበር ነገር መጥተዋል። የዛሬ ነገር እነ ሶፊ ነ ሶፊያ ነው የምትባለው ሴትዮ ጋር እየተለቀቀ ይሄው፣ መጨረሻ ላይ አስገብቼላችኋለሁ፣ ቪዲዮን እና ይህን ቪዲዮ አዳምጡት፣ ምን እንዳሉት የጨፈራ ቤት የነበረው ቀን ኮካኮላ ቦታ ነው ሄድ ነው ምናምን የተባለ ቀን እዛ የሄዱ ቀን ምን እንደሆነ እንግዲህ አላቅም። ከሱ ጀርባ ያደረጉ ነገር አለ አለ። ሆቴል ይዞ አልጋ ቤት ይዞ እንዲሁ ደግሞ እራት አብሮ በልተዋል። ቡሩኬና ሶፋ ነው የምትባለውን ስሙ ራሱ አያዝልኝም። ስለዚህ ይሄ ነገር እውነት ሆኖ ከታየ ይሄ ቪዲዮ ከተለቀቀ ነገሩ ገና ከሯል ማለት ነው። ይሄ ነገር እውነተኛ ቡሩኬ እንደዚህ አድርጎ ከሆነ ሃይሚን መቼም ዞር ብላ አታይም። ሲጀመር እውነቱን አምነኝ እመነኝ ብላለች፣ ማመንም አልቻለም። ስለዚህ ይሄንን ነገር አድርጎ ነው መጀመሪያ ራሱ ወደ ቤት ልጅቷን አምጥቶት ሱፍ የምትባለት ቤት ውስጥ አምጥቶ አልጋ ላይ እንግዲህ ፕራንክ የሰሩ ለምን በዚህ ነገር ነገሩ ይጀመርና ሀይሚ ከዮቴ ትራቅ ብሎ ነው። ልጁ የጀመረ ምንም መስተካከል ነገር የለም ብለዋል። ዛሬ ራሱ ተንደራድሮ እንዴት እንደሚያወራ ማለት ነው። እባካቸው አንድ ነገር የምነግራቸው ነገር ደግሞ እናት አትገልብጡት፣ በእናታቸው እናት አትገልብጡት። እናት አትወዱም እንዲ እናታቸውን አትወዱም እንዲ በማርያም እኔ ማለት እኛ ሁን እናት የሌለን እኳን እንደዚህ ሰው ሀገር እንዴት እንደምናለቅ ሰው እን እናንተ ግን እናት ያላችሁ ጠገባችሁ እንዴ? ከምሬ ነውና እናት እኮ በምንም አትገኝም። የሰው አይን እናት አልሰለቻችሁም? እስቲ መዳሙቹ አልሰልችት ተላላችሁ። የሆነ ጊዜ ስከፋችሁ እንኳን እኮ እንደ እናት እኮ የሆዳችሁ የምትናገሩ ማንም የለም እኮ። ከምሬ ነው። እንደ እናት እኮ ማንም የለም። ከምር እናት እኮ አትገኝም። ለምን ትገለብጣላችሁ? የሰውነት እንደ ራሳቸው ህይወት ከምሬ ነው፣ እንደዚህ አታድርጉ። በጣም ነው የሚያስጠላ ይሄ ነገር፣ እኔ በጣም ነው ያስጠላኝ እና እና ሀይ ሀይ ሚጌ ደግሞ የምትደግፉ ጌቶች እዚ ስር ራሱ መታችሁ፣ እኔ በጣም ነው ደስ የምትለኝ ኮመንት የምሰጠው ልጆች አላችሁ እና እኔ በጣም ነው የምወዳችሁ ሁላችሁ። የእውነት ለቆማችሁ ለእነሱ ይርቅ። እንዲሁ ደግሞ አንድ ለማደርግ ምንምትቆመው ጥሩ ነው። ስለዚህ አላቅም የዛሬ ነገር ምን እንደምለው ላውሱ፣ ግራ ገብቶኛል። አንደኛ ነገር ድምጽ የሰማ የሰማ አላቅም። ትንሽዬ የተመቸኝ ቦታም አይደለሁም። እኔም ዛሬ ይሄ ነው እንግዲህ። ይሄ ነገር ነገ ቪዲዮ ከተለቀቀ በጣም ከባድ ነው ነገሩ፣ እየከረረ መተዋል። እንግዲህ ሀይሚም አንደኛውን እኔ ይሄን ልጅ እንደ ጎደኛ አልያዙም። አንደኛ ነገር ያቺ ተለጣጥፋ እጁ ራሱ እንዴት ቡሩኬ እጅ ውስጥ ተከተ? እንዴት እንደምትቆሙ እንዴት እንደምትለጣጥፈው ሀይሚና ልጁ ስረ ስራታችሁ ሲያነጋግሩ፣ አረማበዳችሁ። ሁሉ ነገራችሁ ስረ ስራት አላችሁ ማለት ነው። ሀይሚ ስራ ስራ ነው ይዛ እየሄደች ያለችው ግን ደሞ ቡሩኬ የሚያደርገው ነገር ይያጡ ነገር ነው። እኛ ፊልም የምታየው እኛን ከፍላችሁ ነው ምናምን አልክኮ ወይኔ ሀይሚ እኮ ከዚህ በላይ ነው መሰራ ሀይሚ እኮ ታዋቂ ነው። ከምሬን ነው፣ አንተን በልጣ እንዳትሄድ ከፍ ከፍ ያለ በኋላ ላይ ዝቅላል። ስለዚህ አታንጠራራ፣ ሀይሚ ረቅጣ ሊሄድ ትችላለች።